ሰላም ሰላም የዚህ ቻናል ቤተሰቦች እንዴት ናችሁ? በዛሬው ቪዲዮ በዚህ ሳምንት ማለትም መስከረም 27 2018 ዓ.ም ተምራት በአገር አቀፍ ደረጃ በተካሄደ አንድ ታላቅ መርሃ ግብር ላይ ለ105 የድርጅት ባለቤቶች ወይም ስራ አስፈጻሚዎች የዲፕሎማቲክ ፓስፖርት እንዲሁም ለ245 ደግሞ በኢትዮጵያ አየር መንገድ ለቪአይፒ ተርሚናል መጠቀም እንዲችሉ መወሰኑ ነግራችኋለሁ። ለምን ይህ ዕድል ተሰጣቸው የማብራራው ይሆናል። ቁም ነገር ያላቸው መረጃዎችን ለማግኘት ይህን ቻናል የዶል ምልክቷን በመጫን ሰብስክራይብ ያድርጉ። መስከረም 27 ቀን 2018 በአገር አቀፍ ደረጃ በተካሄደ መርሃ ግብር ታማኝ ግብር ከፋዮች ናቸው ተብለው በበርካታ መስፈርቶች የተመረጡ 105 ግብር ከፋዮች በፕላቲኒየም ደረጃ፣ 245 በወርቅ እንዲሁም 350 ግብር ከፋዮች በብር ደረጃ በድምሩ ለ700 ግብር ከፋዮች እውቅና ሽልማት ተበርክቶላቸዋል። በተጨማሪም ባለፉት ተመሳሳይ መርሃ ግብሮች ለአራት ጊዜ በተከታታይ የፕላቲኒየም ተሸላሚ የሆኑ 30 ግብር ከፋዮች ልዩ ተሸላሚዎች ሆነዋል። ከግንባር ቀደሞች ውስጥ እንግዲህ ኢትዮ ቴሌኮም እና የኢትዮጵያ አየር መንገድ ይገኙባቸዋል። ይህን ዜና ተከትሎ ኢትዮ ቴሌኮም በፌስቡክ ገጹ ባጋራው የእንኳን ደስታ አለ መልእክት ብዙዎች አገልግሎቱን የሚበልጥ እንዲያሻሽል አስተያየት መስባቸውን ለማየት ችያለሁ። ለእነዚሁ ለሀገር ታማኝ ናችሁ ተብለው የተመረጡ ግብር ከፋዮች ለማበረታታት በፕላቲኒየም ደረጃ እውቅናና ሽልማት ለተበረከተላቸው 15 ድርጅት ባለቤቶች ወይም ሥራ አስፈጻሚዎች ዓለም አቀፍ ስራቸውን ቀላል ያደርግላቸው ዘንድ ዲፕሎማቲክ ፓስፖርት እንደሚሰጣቸውና ለ245 የወርቅ ደረጃ ተሸላሚዎች ደግሞ የኢትዮጵያ አየር መንገድ የቪአይፒ ተርሚናል መጠቀም እንዲችሉ በመንግስት ተገልጿል። ይህ የታማኝ ግብር ከፋዮች እውቅና የማበረታቻ መድረክ እንግዲህ ለሰባተኛ ጊዜ የመካሄዱን ቁጥራቸውን እየጨመረ መሄዱን ያሳያል። እናንተስ የዚህ ቻናል ተከታታዮች ይህ ቁጥር በቂ ነው ትላላችሁ? መልሳችሁን በኮሜንት ላይ አስቀምጡልኝ። በነገራችን ላይ በፌዴራል ደረጃ ከግብር ለመሰብሰብ ለታቀደው 1.28 ትሪሊየን ብር ከፍተኛ ሚናም እንደሚኖራቸው ይጠበቃል። ውድ የቻናል የተከታታዮች መሰል መረጃዎች ለማግኘት አሁንም የደወል ምልክቷን በመጫን ሰብስክራይብ እንድታደርጉ በድጋሚ አስታውሳችኋለሁ። ሻሎም።